በቃ እንዴት እንዴት እንደሚያደርጋችሁ ምን ሆናችሁ ነው? በ እንደነገርኳችሁ፣ ለስድስት ዓመት እዚህ ስራ ላይ ቆይቻለሁ። እንደ ታዘብኩት ነገር አለ። ቤቶች ም ኖሯቸው ኬተሪንግም አገልግልም አዘውን ይዘን እንሄዳለን መስተንግደው የሚሉበት ጊዜ አለ። እና መስተንግደው በምንሄድበት ጊዜ ብዙ ጊዜ ከባለቤቶቹ ውጪ ጎረቤት ሁኑ፣ ዘመድ ሁኑ፣ ሂዱ ነው አላቅም። ግን በቃ እንዴት እንዴት እንደሚያደርጋችሁ ምን ሆናችሁ ነው? በሰላም ነው? ምን እውነት ነው እንዴ እኮ ልንሰራ ነው የመጣ ነው ሰው ለመስራት ስንመጣ ለምንድነው እንቅፋት የምትሆንብን ሊያስተናግዷችሁ የሄዱትን ሰራተኞች ሰራተኛም አልላቸውም ልጆቼ ናቸው ልጆቼን በላኩበት ሰዓት ባለቤቶቹ ጋር ሳይሆን ችግር ያለው በጣም በጣም በቃ እንደዚህ ጎረቤት የሆኑ ዘመድ ይሆን አላቅም ላመጣላችሁ እኔ እወደድ ማይነት ከሆነ እንደዚህ አይነት መወደድ ይቅርባችሁ ግዴላችሁ በእውነት ግዴላችሁም እንዴ ሰው ሲሰራ እኮ የሚሰራን ሰው ማበረታታት ነው ያለባችሁ ሲመስለኝ። ግን እንከን ስታጡ ነው አይደል? ምግቡ ላይ እንከን ስታጡ ሰራተኞቻችንን ትናገራላችሁ፣ ትገለምጣላችሁ አይደል? እንከን እንኳን ከሌለው አመስግኑን እንጂ እንዴ። ነው እንደዚህ የምትሆኑት? ለቤት አምኖን አዘዘን አይደለን? ከዛ በኋላ ያንን ምግብ ስናመጣ ባለቤቶች እየዞሩ ሰዎቻቸውን ብሉ ጠጡ በሚሉ ሰአት እኛ ደግሞ ምግባችንን እያስተካከልን እያዘጋጀን ያነሰውን እያወጣን በምናዘጋጅበት ሰዓት እየመጣችሁ ሰላም የምትነሱን የምትገለምጡን መስራት እኮ ያስከብራል። ይህንን እኔ ብቻ አይደለም በእኔ ዘርፍ ውስጥ የሚሰሩትም ሰዎች ይህን ነገር ሲናገሩ ሰምቻለሁ። አረፉ መወደድ በዚህ አይደለም ወይ? ደግሞ እንደዛ ከሆነ በህብረት ሆናችሁ ስሩት። እዛው እዛው ስሩ፣ ግድ የላችሁም። ተሰብስባችሁ እዛው ስሩት። እኛን የማትፈልጉን ከሆነ እዛው ስሩት። እንዴ በሰው እንጀራ መግባት ምንድን ነው? እኔው አገልግል ማዘዝ ከፈለጋችሁ፣ ኬተሪንግ ማዘዝ ከፈለጋችሁ፣ ከነ መስተንግዶ አለ፣ እዘዙ። ያላችሁበት እናመጣለን።